የነጻነት ምልክት የአንድ ሕዝብ ማህተም የመስዋዕትነትና የህብር ማሰሪያ ጥብቅ ሀረግ ነው ሰንደቅ ዓላማ። ለኢትዮጵያውያንም ሰንደቅ ዓላማ መልከብዙ ትርጉም አለው። በእያንዳንዱ ኢትዮጵያዊ ልብ የታተመ የሀገራዊ አንድነትና የነጻነት መገለጫ የሆነ ታላቅ የብሔራዊ ኩራት አርማ ነው። ይህ አርማ የሰንደቅ ዓላማ ፕሮጀክት ተብሎ ከሚጠራው ግዙፍ ፕሮጀክት ጋር ስሙ ሲያያዝ ደግሞ ትርጉሙ ላቅ ያለ ነው። ታላቁ ህዳሴ ግድብ ሲመረቅ እንዳየ ነው። በሙሉ መስኩ ላይ ሲውለበለቡ የነበሩት የኢትዮጵያ ሰንደቅ ዓላማዎች ናቸው። አለ ምክንያት አይደለም። እነዛ ሰንደቅ ዓላማዎች እዛ ቦታ ይተከሉት፣ አንደኛው ህዝብን ይወክላሉ። ከሰማንያ ሶስት በላይ የኢትዮጵያ ብሔር ብሔረሰቦች ያሉባት ሀገር ነች። እነሱን ሁሉ የሚወክል አንድ ነገር አላቸው፣ አንድ ሰንደቅ አላቸው። ስለዚህ አንደኛው ያ ንብረት፣ ያ ሀብት የህዝብ መሆኑን የሀገር መሆኑን ገላጭ ነው። ሁለተኛ እነዛ ሁሉ የማህበረሰብ ክፍሎች ወይም ብሔር ብሔረሰቦች ለዛ ስፍራ የከፈሉትን ዋጋ የሚያሳይ ነገር ነው ብሎ ማሰብ ይቻላል። ስለዚህ በዚህ ልክ ሰንደቅ ትልቅ ትርጉም አለው። ሰንደቅ ዓለማችንም በአፍሪካም ሆነች በዓለም ላይ ታይታለች። በአባይ ድሮም ትታወቃለች። አሁንም ሁለተኛ ዳግም አደዋን በአባይ ላይ አይተናል። የሉዓላዊነት የተስፋና የልማት ምልክት የሆነው የኢትዮጵያ ሰንደቅ ዓላማ እንደ ታላቁ የኢትዮጵያ ህዳሴ ግድብ ባሉ ብሔራዊ ስኬቶች የልማትና ብልጽግና ማረጋገጫ ምልክት ተደርጎ ይወሰዳል። ሰንደቅ ዓላማ በጦር ግንባር ረተን ድል አድርገን አሸንፈን ስንጨርስ የምንተክለው ሰንደቅ ነው። ሰንደቅ ነው የነጻነት ምልክት የሚሆነው ሰንደቅ ነው የሉዓላዊነት ምልክት የሚሆነው ሰንደቅ ነው የልማት መጨረሻ ፍጻሜና የእድገት የብልጽግና ደግሞ የመጨረሻው ጣራ ሰንደቅ ነው ሰንደቅ ነው። መግለጫው መገለጫችን ሰንደቅ ነው። የታላቁ የህዳሴ ግድብ የትኛውም ሀገር የትኛውም በጎኗ በግራም በቀኝም ያለ ሀገር አንዲት ማንኪያ ወይም አንዲት ጭልፋ ውሃ የለውም እዛ ላይ የሷው አንጡራ ሀብቷ ነው የኢትዮጵያ። ስለዚህ የሚገለጠው ኢትዮጵያን ስንገልጥ ሀብቷን ስንገልጥ ሰንደቋን ሰንደቋን ስንገልጥ ልጆቿን ልጆቿን ስንገልጥ ህዝቦቿን ውስጥ üst የተገመደና በዛ አለት ላይ የተመሰረተ በዛው አልክ ላይ የቆመ ትልቅ የትልቅ ህዝብ ምልክት አባይን ወይም ደግሞ ታላቁ የዳስ ግድብን የህዝባችን ምልክት የህዝባችን የልፋት የድካም ውጤት የመንግስትም ኢንቮልቭ አድርጎ ህዝቡ እዚህ ላይ መድረስ እንዲችል የደከመበት የድካም ውጤት፣ መሪዎች ያደረጉት አስተዋጽኦ እነዚህ ሁሉ የሚገለጡበት ነገር ነው። ኢትዮጵያ እንዲህ ያሉ ግዙፍ የሰንደቅ ዓላማ ፕሮጀክቶችን አሁንም በስፋት ወደ ግንባታ በማስገባት ዘላቂ ልማትን ለማረጋገጥ እየሰራች ትገኛለች። በዓለም ላይ የምንታየው እኔ አንቺ ወይም ሌላው ደግሞ ጥቁሩ ጠይሙ ምናምን አይደለም። የሚታዩ ረጅም አጭሯ የሚታዩ ሰንደቅ ሲታይ ነው ኢትዮጵያ የምትታየው። ስለዚህ በዛ ልክ ነው ነዳጁንም ግድቡንም ሌሎችንም ትልልቅ ሜጋ ፕሮጀክቶች መንግስት የሚጨርሳቸው በከተማ ውስጥ የሚያደርጋቸው የልማት ሙቭመንቶች በሙሉ በአጠቃላይ የሚገለጡት በኢትዮጵያ ነው። በኢትዮጵያ ልክ የሚገለጡ ነገሮች ሁሉ ኢትዮጵያውያኖችን ያስማማሉ። አሁንም ጥበበኞች እጆች አሉ። በእውነት በፋሲል ግንብ በላሊበላ በአክሱም የነበረው ያ ጥበብ ተመልሶ መጣ። በልጆቻችን አየን። ይሄ ያስደስትናል እና ያንን ያንን ተፈጥሮን መቆጣጠራቸው በጣም የሚያስደንቅ ነው በዚህ በመሪያችን ስንት እንቅስቃሴ እያየን ነው የሚያኩራራ ማንንም ከሰፈርተኛውን ሁሉ የሚያስነሳሳ ነው የአሁኑ ትውልድ በተማራበት የሙያ መስክ በርትቶ በመስራት የሀገር መለያ የሆነውን ሰንደቅ ዓላማ ሁሌም ከፍ ማድረግ አለበት መልእክታቸው ነው